አክብሮታዊ ሰላምታችን ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ ይደረሳችሁ እያልን የመስከረም 27 2018 ዕለታዊ ወቅታዊ ትኩስ ማህበራዊና ኢኮኖሚያዊ መረጃዎችን ወደ እናንተ አሰባስበን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከስድስት ዓመታት በፊት በወጣው አዲስ ረቂቅ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ ክፍያን በተመለከተ ከገንዘብ ሚኒስትር አዲስ ውሳኔ ተላልፏል። የውሳኔውን አይነትና የሚታገዱት ምርቶች ምን ምን ናቸው በዝርዝር ይዘነዋል። ከሰሃራ በታች ያሉ ኢትዮጵያን ጨምሮ የአፍሪካ ሀገራት ላይ የጉምሩቅ ቀረጥ ጭማሪ ከፍተኛ ማዕበል አስነስቷል። ሙሉ መረጃውን እናደርሳለን። ኢትዮጵያ ላይ የሚገነቡ ኮንስትራክሽን የጥራት ደረጃ ማነስ የሚያመጣውን ዘርፈ ብዙ ኪሳራ ለመታደግ አዲስ የግንባታ ህግ ስለመውጣቱ ተሰምቷል። በተያያዘ መረጃም ለቤት ፈላጊዎች አስደሳች የሆነ መረጃም በዚህ ሰዓት ይፋ ሆኗል። ይሄውም ቤት ገንብተው ቤቱ ተጠናቆለት ካርታ ሲረከብ ብቻ ገንዘቡን ገቢ ማድረግ የሚያስችል አዲስ አሰራር ተግባራዊ ስለመደረጉም በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከስድስት ዓመታት በፊት በወጣው አዲስ ረቂቅ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ ክፍያን በተመለከተ ከገንዘብ ሚኒስትር በኩል አዲስ መረጃ ወጥቷል። የገንዘብ ሚኒስትር ፍራፍሬ ነክ መጠጥ አምራች ከስድስት ዓመት በፊት በወጣው ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፈሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ ማገዱ ተሰምቷል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነው። የገንዘብ ሚኒስትር ይህንን መስፈርት አያሟሉም ያላቸውን አምራቾች የአራት ዓመት የኋላ ታክስ እንዲከፍሉ አስገድዶም ነበረ። የገንዘብ ሚኒስትር ግን ይህንን ውሳኔ የአገር ውስጥ አምራቾች ስራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንዲጎዳ ከኢንዱስትሪ ሚኒስቴር የቀረበውን ቅሬታ ተከትሎ ገልጿል። ሚኒስትሩ ግልጽ ባልሆነ የህግ አጻጻፍ ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራች ላይ መጫን ፍትሐዊ አይደለም በማለት ከውሳኔ መድረሱ በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን ከሰሃራ በታች ያለው ኢትዮጵያን ጨምሮ የአፍሪካ ሀገራት የጉምሩክ ቀረት ጭማሪ ከፍተኛ ማዕበል ማስነሳቱ በዚህ ሰዓት ይፋ ሆኗል። ከሳራ በታች ያሉ የአፍሪካ አገራት ለሩብ ምዕተ ዓመታት ያክል ሲደገፍ የቆየው የአፍሪካ እድገትና እድል ህግ አገዋ በመስከረም 30 2025 በይፋ ማብቃቱን ተከትሎ የተባበሩት መንግስታት የንግድና ልማት ድርጅት ለአፍሪካ የኢኮኖሚ አቅጣጫ ከባድ ስጋት መደቀኑን አስታወቀ። የአሜሪካው ፕሬዝዳንት እንደተናገሩት በህግ የተፈጸመውና ለ25 ዓመታት የቆየው ይህ ፕሮግራም ካልታደሰ የግብርና ምርቶችና ቀላል አምራች ኢንዱስትሪዎች አፍሪካ ላኪ ላይ ወደ አሜሪካ ገበያ የሚያገኙት መዳረሻ እየጠበበ በመምጣት አህጉሪቱ የኤክስፖርት ልዩነት የማስፋት ጥራትን እንደምትጎዳ ገልጸዋል። በተለይ ልብስ ስፌት፣ የግብርና የምግብ ምርት ከጉምሩክ ቀረጥ ጭማሪው ከፍተኛ ተጽዕኖ የሚያሳድርባቸው ሲሆን ከአገዋ ውጭ የሚላኩ የግብርና ምርቶችና አምራች ምርቶች ላይ የሚጣለው ቀረጥ በነዳጅና በማዕድናት ላይ ከሚጣለው ከሁለት እስከ ሶስት እጥፍ ከፍ ሊል እንደሚችል ተገልጿል። የአገዋ ስምምነት ማብቃት በሰላሳ ሁለት የአፍሪካ አገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል የሚፈጥር ሲሆን በአማካኝ የጉምሩክ ቀረጥ 0.5% በታች ከነበረበት ወደ 10 ከፍ ሊደረግ እንደሚችል በዚህ ሰዓት የወጣው ሪፖርት አስነብቧል። በሌላው መረጃችን ኢትዮጵያ ላይ የሚገነቡ ኮንስትራክሽን የጥራት ደረጃ ማነስ የሚያመጣውን ዘርፈ ብዙ ኪሳራ ለመታደግ አዲስ የግንባታ ህግ ስለመውጣቱ ይፋ ሆኗል። የከተማና መሠረተ ልማት ሚኒስትር በቅርቡ ይፋ አድርጎ ወደ ተግባርነት የገባው ሀገራዊ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን መሰረት አድርጎ ነው ሲል ተገልጿል። ሚኒስትሯ ጫልቱ የኮንስትራክሽን ቁጥጥር መረጃ ስርዓት በዘርፉ የምንሰጠው አገልግሎት በጥራት ለመስጠትና የቁጥጥር ስራዎችን ለማዘመን አይነተኛ ሚና ይጫወታልም ብለዋል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር መስፍን እንደተናገሩት ደህንነቱ የተጠበቀ የመረጃ ስርዓት እንዲኖር የሚያስችል መሆኑንም ጠቁመዋል። ስርዓቱ በዋናነት በከተማና መሰረተ ልማት ሚኒስቴር፣ በኢትዮጵያ ኮንስትራክሽን ባለስልጣንና በኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በጋራ ማልማቱም ተገልጿል። የኮንስትራክሽን ቁጥጥር መረጃ ስርዓት በኮንስትራክሽን ዘርፍ ውስጥ ያለው ከ26 ሺህ የሚልቁ ተቋማትና ተዋናያን ያቀፈ ሲሆን ግልጸኝነትና ተጠያቂነት ለማስፈን እንደሚረዳም ጠቁመዋል። በሌላው መረጃችን ለቤት ፈላጊዎች እጅግ በጣም አስደሳች የሆነ መረጃ ወጥቷል። በሪል ስቴትና የተለያዩ ትላልቅ የህንፃ ግንባታ ፕሮጀክቶች የረዥም ጊዜ ልምድና ታማኝነት ያለው ካምፓስ የተሰኘው ከጎህ ቤቶች ባንክ ጋር በጋራ ተግባራዊ የሚያደርገውን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት በዛሬው እለት ይፋ አድርጓል። በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ የዋለ በሀገራችን ግን እስካሁን ያልተተገበረ አሰራር መሆኑን የካምፓስ ኃላፊ ተናግረዋል። ይህ አዲስ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺህ ብር ተቀማጭ በማስደረግ በሚፈልገው የቤት ካርታ መሰረት በየወሩ በራሱ ስም በጎህ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባው 15% ወለድ መታሰቡ ነው በዚህ ሰዓት የተሰማው። በዚህ ሂደት ውስጥ ግን ገንዘቡ በራሱ በግል አካውንት የሚቀመጥ እንጂ ወደ ካምፓሱም ሆነ ወደ ጎህ አካውንት የሚገባ ምንም አይነት ገንዘብ አይኖርም መባሉ ተሰምቷል። በመጨረሻም ከወጋገን ባንክ በኩል አዲስ መግለጫ ወጥቷል። ወጋገን ባንክ አክሲዮን ማህበር መስከረም 27 ቀን 2018 መደበኛ የባለ አክሲዮን ጠቅላላ ጉባኤ በዛሬው ዕለት ያካሄደ ሲሆን የባንኩ የቦርድ ሰብሳቢ አቶ አብዲሻ ባንኩ በ2024 በጀት ዓመት በታሪኩ ከፍተኛ የሆነን 13.5 ቢሊዮን ብር ገቢ እንዳስመዘገበ አሳውቋል። ይህም ካለፈው በጀት ዓመት ጋር ሲነጻጸር የ38 በመቶ ዕድገት የሚያሳይና የአንድ አክሲዮን ትርፍ ወደ 46.10 በመቶ ማደጉን የቦርድ ሰብሳቢው ተናግረዋል። በተጠናቀቀው በጀት ዓመት ባንኩ ከታክስ በፊት የ385 ቢሊዮን ብር ትርፍ እንዳገኘ ይህም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ73 በመቶ ብልጫ እንዳለው ተገልጿል። እንዲሁም የባንኩ ባለአክሲዮኖች ብዛት ወደ 14871 ማደጉን እና የባንኩ ጠቅላላ ሀብት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ29 በመቶ ብልጫ በማሳየት በበጀት ዓመቱ መጨረሻ 847 ቢሊዮን ብር ማደጉንም ገልጿል። ባንኩ ወጣት ስራ ስራዎችን በተለይ ሴቶችን ተጠቃሚ ያደረጉ የዲጂታል ብድር አገልግሎቶችን በበጀት ዓመቱ ያቀረበ መሆኑን የቦርድ ሰብሳቢው ተናግረዋል። ከዚሁ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ በባንክ አገልግሎት ተደራሽነትና በሴቶች አካታችነት ዙሪያ ባደረገው ምዘና መሰረት ወጋገን ባንክ ከ30 የግል ንግድ ባንኮች ሁለት ደረጃ መያዙንም ጠቅሰዋል። በተጨማሪም ባንኩ ማህበራዊ ኃላፊነትን ከመወጣት አንጻር በመላው ሀገሪቱ የሚካሄዱ የልማት ስራዎችን ለመደገፍና በዝቅተኛ ኑሮ ያሉ ዜጎችን ህይወት ለማሻሻል ለሚሰሩ በጎ አድራጎት ተቋም የ30 ሚሊዮን ብር ድጋፍ ማድረጉን በዚህ ሰዓት የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሽር ሽር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችንም አዲስ ከሆናቸው ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታቸውን አት ዘንጉ እያልን ለዕለቱ ያስኩላችሁ መረጃን ይመስላል እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ረህመቱላህ።